ሰላም ጤና ስጥልኝ እንደምንሰነበታችሁ ውድ አድራሽ ሚዲያ ቤተሰቦች፣ በዛሬው ቪዲዮአችን መሀል መርካቶ ተገኝተን የተለያዩ የአልጋ ልብስና የኮምፎርት ዋጋዎችን የምናሳያችሁ ይሆናል። ዋጋቸውንና አይነታቸውን እያስቀኘዋቸው አብራችሁ ቆያለ። ቪዲዮን ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። ሰላም፣ እንዴት ነሽ? አለ ራስን አስታውቅልን ና በዛሬ ቪዲዮ ያስከውን የኮምፎርት አይነት እንዲሁ ለተመልካች ቤት አደርስኛለ። ሲስሜ ማመደባላለው። ኮምፎርት አለ፣ አልጋ ልብስ አለ፣ ሁሉም አይነት አለ በየአይነቱ ለተመልካቾችም እናሳያቸው። ከዚህ ጀምር ነው። ጋቢ ዘምን ይባላል። ሶፋም ላይ ሆነች፣ ምንም ላይ ሆነች የምትጠቀሚው ነገር ነው። ሙቀት ያለው እቃ ነው። ከለር፣ የተለያየ ከለር አለው። ዋጋውም አሪፍ ተመጣጣኝ ነው። ያው እንዴት አየሽ? ቆንጆ ነው። ፈር ነው። በጣም ምቾት ያለው ይመስላል። በጣም ምቾት ያለው እቃ ነው። እቃ፣ አሪፍ እቃ ነው። በጣም አሪፍ። ስንት ነው? አሁን የእኛው በብዛትና በፍሬው ይለያያል። አሁን በብዛት ሲሆን ሁለት ሺህ ዘጠኝ መቶ ምናምን

ያምራል። ጨርቅነቱን ቆንጆ ነው። ቆንጆ ጨርቅ ነው። ጀርባው ኮተን ነው። ውጪው ከፋይ ነው። በጣም ቆንጆ እቃ ነው። ሌላ የሚቀንስም አለ። የተሻለ ማለት ብዙ አይነት ቃል በጣም ሌሎች ደግሞ እዚጋ የተለያዩ ሚላኖን አልጋልብሶች ከነ ለምሳሌ ስሪ ፒስ ናት። ቆንጆ እንደ አልጋልብስም እንደ ኮንፈርትን መጠቀም ይቻል። ቆንጆ ቃነት ስሪ ፒስ ነው። ሁለት ራስ ጨርቅ ብቻ ነው ያለው። ሳይዞ ኪንግ ሳይዝ ነው። የትኛው አልጋ መሆን ይችላል ይሄ በቀላል ለነሱ እንዳልጋ ልብስም እንደ ምንም ነገር መጠቀም ይቻላል እንደ ኮንፈርትም እንዳልጋ ልብስም ይችላል አንሶላ የለውም ስሪፒስ ነው ዋጋው 6500 ብር ከለር ከለር ስድስት አይነት ከለር አለው የተሻለ ማለት የሚቀንስም አለ አን በነዚህም ዘሮች አሉ እነዚህ መጫወቻ ከረሜላ ምናምን ተጨማሪ ያላቸው ናቸው እነዚህ ብዙ አይነት ከለር አለው ሁለት ከሰላሳ በሁለት ከሀምሳ ነው። አሁን ይሄ ስንት ነው? ከለር ነጭ አለው፣ ሲልቨር አለው፣ ጎልደን ነገር አለው። እና ተጨማሪ ደግሞ እነዚህ መጫወቻዎቹ አሉት። አንድ ከረሜላ አለችው። በጣም ያምራል አልጋ ላይ ሲነጠፍ የበለጠ ቀለር የተለያየ ቀለር አለው። በዚህ እንችላለን ያለ ነገር አለ የሚቀንስም አለ። ቤቱ በሙሉ እንደምታዩ ኮምፎርት ብቻ የተለያየ የሚያማመሩ እንትኖች ይታይኛል። እነዚህ ሽብሽብ ነው የሚባሉት። በእነዚህ መሆን ኮተን ሁለት አይነት ነው ያሉ ኮተን አለው ሽብሽብ አለ። ከፈለግሽ ማየትም እንችላል። አንዱን ላሳይሽ ኪንግ ሳይዝ ነው ለየትኛው? መጠት ሳይዝ ነው ለየትኛው? ማሪና መሆን ይችላል። ሁለት ከአርባ ሁለት ከስልሳ ነው ሳይዙ። ኮተን ነው ከፋ ያለው ሁለት አይነት አለው። በዚህኛው አንሶላ ራሱ እንዳልጋ ልብስ መጠቀም ይቻል። አንሶላ ነው በጣም ኳሊቲ እቃ ነው። አሪፍ እቃ ነው። ሚላኑ በጣም ታወቃለ። አራት ራስ ጨርቅ ነው። ይህ ልጅ መጫወቻዎች ምናምን አራት ራስ ጨርቅ ነው። ይሄ ኮምፎርት ነው። ሁለት ራስ ጨርቅ ስትራክቸር ሁለት አለው። አይ ኮንፈርት ሁለት አለው። ዳንሶላ ሁለት አለው። ያለዚህ ሁለት አሉት። የቢቢ ወይ ተነንሾቹ የተናንሾቹ እነዚህ ደግሞ ሶፍት ማስቀመጫዎች ናቸው። አህ ያ ነው። ዳልጋለ ሽቶ አንሶላው ራሱ በጣም ወፍራም ነው። ዳልጋለ ሽቶን መጠቀም ሁለት ሲያለች ይቀርም ቆንጆ ቃል ያምራል፣ ያምራል። ጥራት ያለው ከለር ደግሞ በዚህ በራሱ ሆኖ እንደዚህ ከለር አለው ጎልደን ነገር አለው። ይሄ የራሱ እቃው የራሱ ነው። ግን ይህ ሽብሽብ ነው የሚባለው ሁለት አይነት ማቴሪያል ተመሳሳይ ሆንና ይህ በሽብሽብ ያኛው በኮተን ለብዙም አይነት እቃዎች አለ። እንደነዚህ እንዳለ አማራጭ እነዚህ እቃዎች አሉ። እንደ ሳተን ነገር ነው ይሄ ዲዛይን ከለርና የተለያየ ከለር አለው። ያው ስንት ነው ዋጋው? ይኛው ዋጋው ሀያ ሶስት ሺህ ብር ነው። ሀያ ሶስት ሺህ ብር። ሁሉም እዚህ ጋር ባለ ይሰቃለ አንድ አይነት ነው። እነዚህ አሉ አሁን አላየናቸውም። እነዚህ ቀን ሳሉ ዋጋቸው እነዚህም የተሟሉ ናቸው። ኪንግ ሳይዝ ነው። ቀን 13 ሺህ ብር፣ 13 ሺህ ብር ሁለት ከሰላሳ በሁለት ከሀምሳ ነው ሳይዙ ለየትኛውም አልጋ መሆን ይችላል ማለት ነው። በጣም አሪፍ ነው። ሌላ አንሶላዎቹ እና አንሶላም እነዚህ አሉ። አንዱ ፍላት ነው፣ አንዱ ማውተሪያ ነው። ሳይዙ ለየትኛውም አልጋ ይሆናል ማለት ነው። እንደ አልጋ ልብሶቹ ኪንግ ሳይዝ ናቸው። ኪንግ ሳይዝ ነው። ስንት ነው ይሄ ዋጋ? አምስት ሺ አምስት መቶ ብር ነው። አምስት ሺ አምስት መቶ ከዚህ የሚያንስ ቢያንስ እነዚህ ቀንሳለው። ሶስት አይነት ከለር አለ። ይሄ አሁን ፍላት ነው። ሁለት ሜትር በሁለት ከአርባ ነው። ዋጋ ሁለት ሺ ስምንት መቶ ብር ነው። ሁለት ሺ ስምንት መቶ ሶስት አይነት ከለር አለ። ነጭ አለ፣ ሲልቨር አለ፣ እንደ ራሱ ከለር አለ። ቆንጆ ነው፣ ጨርቅነቱ ማለት ነው። ቆንጆ ነው። ቆንጆ ያለው ቃን ሌላ ሌላ አማራጭ ሌላ አማራጭ ደግሞ በእነዚህ ዘሮች አሉ። ኪንግ ሳይዝ ናቸው ቆንጆ ዕቃ ናቸው። ቆንጆ ምቾት ያለው ለትላልቅ ሆቴሎች የሚገቡ እቃ ናቸው። እነዚህ ሳይዞን ኪንግ ሳይዝ ነው። ሁለት ከአርባ በሁለት ከስልሳ ነው። የትኛውም አልጋ መሆን የሚችል አንሰሩላ ነው። ቆንጆ እቃ ነው። ከለር ነው። ስንት ነው? ይ ቆንጆ እቃ ነው። ጨርቅነቱ ጥራት ያለው ነበረ የምታሳየው፣ ይሄ ለሜትር ከሀያና ለሜትር ከሀምሳ ነው የሚሆነው። ዋጋው የቅናሽ ነው፣ ሦስት ሺህ ስምንት መቶ ብር ነው። ደግሞ አንድ ደረጃ ይኸኛው ሻል ያለቃ ነው፣ አራት ሺህ አምስት መቶ ብር ነው። ሳይዝም ጨምራል፣ ቃትም ጨምራል። እስከ ሜትር ከሰማኒያ ድረስ አልጋ ድረስ ሊሆን ይችላል። ሜትር ከሰማንያ ጋር የሚሆነው ይሆናል። ሳይዙ ኪንግ ሳይዝ ነው፣ ሁለት ከአርባ ሁለት ከሀምሳ ነው ይሄኛው።

አምስት አይነት ከለር ይኖራል። በአልጋ ልብስ ደረጃ እነዚህ የተለያዩ አሉ። ብዙ ሳይዙም ከፍ የሚል ነገር አለ። እቃውም የተሻለ ነገር ናቸው። አሁን እነዚህ የቱርክ ናቸው። ቆንጆ ቆንጆ አልጋልብስ ናቸው። እንደዚህ ከለር የተለያየ ከለር አላቸው። ሁለት ትራስ ጨርቅ ነው ያለው ማቴሪያሉ። ቆንጆ እቃ ነው። ሳይዝ ለየትኛውም ይሆናል። ኪንግ ሳይዝ ይሆናል። ስንት ብርናሁ ሚላኖ ኮንፈርቶች ናቸው። ቆንጆ እቃ ነው። ስንት ብር ይገኛል? የተለያየ ከለር አለው፣ እንደሚቀንስም የተሻለ ብዙ አይነት ብዙ አማራጭ አለ። አማራጭ አለው ከለር አለው። በጣም አሪፍ። ሌላ ታሳየኛለ? ሌላ ብርድ ልብስ ነገር። ይሄ ብርድ ልብስ ብቻው ነው። ይሄ ብርድ ልብስ ብቻ ነው። እንደምታዩ በርብዙ ቆንጆ ብርድ ልብስ ነው። ሳይዙም ቆንጆትኛው ክብር ትልቅ ሳይዝ የሚባል ነው። ለሁሉም አልጋ ይሆናል ማለት ነው። ለካያ በሁለካ አርባ ነው። ያው ከዚህ ማቴሪያል የሚሻልና የሚቀንስ ነገር አለው። ባይዘ ውፍረትና ኳሊቲው ማለት ነው። አሁ በዚህ በኪሎ ደረጃ ምናምን ከሆነ የዘጠኝ ነጥብ አምስት የሚባለው ነው። ዋጋ ሶስት ሺ ስምንት መቶ ነው። ሶስት ሺ ስምንት መቶ ከዚህ የሚቀንስም አለው። የተሻለም አለ። ብዙ አይነት አማራጭ አለው። ከለርም አለው። እሺ፣ በጣም አሪፍ እሺ። ሌላ ሳሁን የነዚህን አማራጭ ሻላ ያለ ነገር ረሳሽ የሚቀንስ ነገር ረሳሽ ሁለቱ ነው። ሰዎች ከፈለጉት እንዲገዙ ከሁለቱም ማሳይ ርዱስ የሚቀንሰው ይሄኛው ነው። ደብል ፌስ ነው። ውስጡ ምንም ነገር የለም። ሲጠጠብም ምንም ምንም። ይሄ በሁለቱም በኩል የሚያስጠቅም ማለት ነው። በዚህም በዚህም በሁለቱም በኩል መጠቀም ነው ማለት ነው። በሁለቱም በኩል የተለያየ ከለር ነው። የሳብዝ ነው። በጣም ኦሪጂናል ብርድ ልብስ ውፍራም ነው። ሳይዙም የትኛውም ሳይዝ ይሆናል። ከለር አለው በጣም ቆንጆ፣ ቃል ቆንጆ ነው። ጨርቅነቱ አሪፍ ነው። እጅት ያለው ብርድ ልብስ ስንት ነው? ሰባት ሺህ አምስት መቶ ሰባት ሺህ አምስት መቶ ከለር አለው። በዚህ በላይ የሚቀንስም አለው ለማየት ሁለቱም፣ የሰውዝ ናቸው። ውፍረትና ማቴሪያላቸው ነው የሚለያይ ልዩነት ያለው እንደዚህኛውም ባይሆን ግን ቆንጆ ቃናትንሽ ቀለል ያለች ዋጋውም ልዩነት ይኖረዋል። ስንት ነው? የሰውዝ ናቸው ማቴሪያላቸው ብቻ ነው የሚለያየው በሁለቱም በኩል። ሌሎችስ ምን አለ? ሌላ የሶፋ ጨርቅ ምናምንም አለን። ኪንግ ሳይዝ የሚሆን ከለር ምናምን አለ ያለ። ለአሁን እንደዚህ ብቻ ነው። ስትሬች ያደርጋል። ሌል ሼፕ ሶፋ ነው የሚሆነው። በጣም ኳሊቲ ዕቃ ነው። ቆንጆ ቆንጆ ጨርቅ ነው። የሳውዝ ጨርቅ ነው። አዲስ የመጣ ዕቃ ነው። ቢበዛም ቢያንስም ማሰሪያ አለው። የትኛውም ሶፋ ይሆናል። ሌል ሼፕ፣ ባለሶስት፣ ባለ ሁለት፣ ባለ አንዳንድ ሁለት አለው እና ተጨማሪ ደግሞ አራት ትራስ ጨርቃሉ። ልክ እንደዚህ ማለት ነው። ለሶፋ ትራሶች የሚሆኑ አራት አላቸው። ከለር፣ የተለያየ ከለር አለው ቆንጆ እቃ ነው። ስንት ነው? እዚህ አንድ ዘጠኝ ሺህ አምስት መቶ ብር ዘጠኝ ሺህ አምስት መቶ በቃ አዲስ እቃ ነው። የዚህም ሆነ አዲስ ተሰርሶ የሚያደርግ ቆንጆ ነው። እሺ ሌላ በሌላ ከለር ካለ አለ ብዛቱ ሳይዙ ምናምን ተመሳሳይ ነው። ነጣ ያለ ከለር የሚፈልግ ሰው ካለ ነጣም ያለ ከለር ከለር ብዙ አይነት አለው ለዚህ እስከ አስር አይነት ከለር አለው። አሁ ጨርቆ ይሄም ቆንጆ ነው፣ በእጅም በማሽንም ቢታጠም ምንም የሆነ ነገር አይደለም። ቀለል ያለች ናት። ብዙ ጠ በተለይ በጣም ነው የሚያምረው። ስለዚህ አራት ትራስ ጨርቃለሁ። ሳይዙ ከዚህ ከመጀመሪያው ተመሳሳይ ነው። ባለ ሶስት ባለ ሁለት ባለ አንዳንድ ነው ዋጋው ይቀንሳል። ዘጠኝ ሺህ ብር ዘጠኝ ሺህ ብር ይሄ ዘጠኝ ሺህ ብር በፈለጉት አማራጭ መጥፈው መውሰድ ይችላል። ይሄስ ምንድን ነው? ይሄ የጫማ መደርደሪያ ነው። ይሄ የጫማ መደርደሪያ ሁለት አይነት አለ፣ በሸራና በብረት የሚባል ማለት ነው። ለምሳሌ የኛው በብረት ነው፣ የኛው ደግሞ በሸራ በሸራ ልዩነቱ ይህ ሙሉ ለሙሉ ብረት ነው፣ መደርደሪያ ይሄ ደግሞ መደርደሪያ ጫማ የሚቀመጥበት ሸራ ነው። ልዩነቱ ያ አሁን ሸራው ጫማ ውሃ ሆኖ ምናምን ሲቀመጥ የመበሳት ባህር ምናምን አለው። ብረቱ የተሻለ እቃ ነው። ቆንጆ ዕቃ ነው። ለቤት ሰብላለበት ቤት ምናምን ጫማ ከሚዝ ለቀረ ታሪክ እንትን ይላል ያስቀምጣል ብዛት ይዘል ይህ ሀያ ሰባት ፍሬ ጫማ ድረስ ይዘል ባለ ዘጠኝ መደርደሪያ የሚባለው ትልቁ ነው። ሳይዝ ትንሽ ማለው ትልቅም አለ ልዩነት አለው። ይህኛው አራት ሺ ብር ነው። ይህኛው ደግሞ ሶስት ሺ አምስት መቶ ብር። ባለ ሸራው ሶስት ሺ አምስት መቶ ባለ ብረቱ አራት ሺ ብር ነው። ቆንጆ ነው። እዛ ጋም የልብስ መስቃያ ይታየኛል ይሄ የልብስ ማስጫ ነው። ቱርክ ነው። ትልቁ ነው። ባለ አራት መደርደሪያ ነው። ይሄ ኦኬ ቃ ቆንጆ ካና አሁን ወፍራም ብረት አለው ይሄ ወፍራም አንደኛው ነው። አንደኛው ብረት ሳይዙም ከፍ የሚለው ነው። ሜትር 75 የጎን ስለ ደግሞ ሰባ ሳንቲም ነው። ይሄ ነው ቆንጆ ለአፓርታማ ቤቶች ለኮንዶሚኒየም ይሆናል። ሰፊ ነው። እንትኖቹ ስንት ነው? ያለበት ሰው ይሄኛው ይሻላል። ከዚህኛው አንድ ደረጃ ማለት ነው። ማቴሪያላቸው ምናምን ተመሳሳይ ናቸው። ሁለቱም ቱርክ ናቸው። ተባጋዩ ኛ አስራ አንድ ሺህ አምስት መቶ ብር አንድ ሺህ ብር ልዩነት ነው ያላቸው ሁለቱ። አይ በጣም አሪፍ። እሺ እነዚህም አንድ አይነት ናቸው። ከለር ልዩነት ብቻ ነው እንጂ አንድ አይነት ናቸው። እነዚያና ይሄ ከለር የተለያየ ከለር አላቸው። ሌላ ጎበር የሶፋ መሀል ምናምን ምንጣፎች ልክ እንደነዚህ ነገሮች አሉ። ከስር ከሶፋ ስር የሚነጠፉ ምንጣፎች ከለር ምናምን የተለያየ ሜትር ከለር ብዙ አይነት ለው ነው፣ ሰፊ ነው አማራጭ። የሶፋ ጨርቆችም አይተናል። ይህንን ቃል የሚፈልግ ሰው ደግሞ አድራሻህን አድራሻችን ጣና አንደኛ ፎቅ አንድ አርባ ቁጥራችን ስልክ ቁጥርም በዛ ስልክ ቁጥር ዜሮ ዘጠኝ አስራ አንድ ዘጠና አምስት ስልሳ ስድስት ስልሳ ስድስት ተጨማሪ ስልክ ከፈለጉ ዜሮ ዘጠኝ አስራ ዘጠኝ ስልሳ ዘጠኝ አስራ ስድስት ዜሮ አራት እቃው አማራጭ ምናምን በቴሌግራም የሚፈልግም ሰው እዛው እያለ መላክ እንችላለን። ዴሊቨሪም አለ። እሺ አመሰግናለሁ ተመልካቾች። ለዛሬ እስኩት ፕሮግራም ይህን ይመስል ነበር። መለከታችሁ ብዙ አይነት አማራጭ ያልጋልሶች እንዲሁም የሰፋ ጨርቆች አይተናል። መርካቶ እንደመሆኑ መጠን ደግሞ ደሞ በማከፋፈያ ዋጋ ማግኘት ትችላላችሁ ማለት ነው። ኦርደር ማድረግ ፈልጉ ኦርደር ማድረግ ትችላላችሁ። ለዛሬ እስኩት ፕሮግራም ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆይ።